ጥላ ራሱ እንደው ከበድ ይላል እኮ ሰው ሲመጣ ከጀርማ ከበድ ይላል። እሱ ምንም የለም እኮ እና እንዲያው እዚያ አሁን ቆይ እና እናግኝና ፈልገ እንድታል። ምንድነው ምን አድርጓችሁ ነው አሁን እንደዚህ ቀምዳችሁ የያዛችሁት? አልሰሚኝ ገባበሉ ዋላ ያገር ሰው አልሰማ። እንዴት ጥላ ራሱ የለውም? ምኩዱ ከኋላ ሰው ሲመጣ ከበድ ይላል። ኢየሱስ ምን ባለፈውም እንደዚህ ሰለስትና ያ ተሯሯጣችሁ ምን ተከተል ነው ተዋላ የተከተልከን ነው አልገብቶትም። ስታስደነብሩኝ እንደጎፋበር የምንድነው ብየው ኮሎ ተከተልከና እየተከተልኩ ይርኩ። አይ ምን ገሩ ምንድነው ሰው ተጎናችሁ ገብቶ ሆኖ አይደለም። ይኸውልህ እንዲያው እኔ ደግሞ ነው የተከተለን ብዬ ምንድን ነው ይኸውልህ ባለፈው እንዲህ በአጋጣሚ እንትን እያልን ዘገብነው እዚያ በሰፈር እያለች እና የሆነ ሀሳብ አመጣ። ምን ሀሳብ? እንዲያው እና እንዲያው ዝም ብለን ችማንጤ እንዲያው በሰፈሩ ጉልበተኛ ሆና ወንዱንም ወንዳላ ወንድ እንዲባላ አላደረገችው። መጫዋች አረገችን መቀለጅ አረገችን። እና እንደው አስፈራርተን አንተም ጉዳይ እንፈጽም፣ ሁላችንም የምንፈልገው ነገር እናድርግ ምናምን ብሎ ማንጠግቦሽን ከማንጠግቦሽን ራ ራ ራ ምን ሰላን ሰፍሮባችሁ አለ አሃ ቆይ እንጂ ምን ጉዳይ ነው? ማሽ ማሽ እንጂ ቆይ ዋ እና አይ ለምን የምኮ እንደው ሲጨንቀ ጊዜ ጉልበቱ እንደው ዘራፍ እያለች ብታስቸግረኝ እንደው እንትም ብለን አስፈራርተን እናስፈርማታለን ያንተንም እንትን ሌላውም እንደው ብዙ ነበረ ውይይታችንስ። እንደ እንደው ኋላ እንደው እንዳልሆነ እንደው እንዴት እንዳረጋት ምን እንጃ ቀስ ብሎ እንደው ጠጋ አደረገና እንደዚህ እንዶ ዝም ብሎ እንዲያደርግ እዚህ አካባቢ ነካ ብቻ ሲነካት፣ እዚህ አካባቢ ነው እንዴ እኛ አንገቱ አካባቢ ነካካ። ኋላ እንዲ ዝም ፍልፍል ብላስ ወድቅብን፣ ምገባበት ጠፋ። ይጨነቀኝ እንዲሁ አንበርብር ይቶኛላ። እንዲ ሁላችን የተጨነቅን እህ እዚያን ቀን ማማን ያልተጨነቀን፣ እንትን ብለን ተነባብረን፣ ሰውም ደግሞ ቢያይ ሌላ ነገር ነው ብለን ቀስ አድርገን ማድቤት ወሰድናት። እሷ ማድቤት ቤት እናስገባት ነበር። ደግሞ ጨቅመን ወስደን ሸክመን መንገድ አሁን ይኸው አንተንም ባለፈው ደግሞ እንዲህ ጋሽ ጎርፉ ነው የረሳኸው እንዲህ እና ምን እናድርግ። እና ለአንተንም እንዲያረገ ደግሞ እንደ ልቡንም ደግሞ አሁን ሲነግረኝ እኮ እዚያ ማን ያረቂ ቤት ደሞ እኔን እንደዚህ ያርጎኝ ብሎ እንደ ወድቄ ተገኘው አለ። እሱም አልገብቶትም፣ ግን እንደ እንዲያ ነው መሰል ያርጉት። ሶስት ሰው ማለት እኮ ነው እንግዲህ አራተኛው እንደው በተገናኘ ቁጥር ሁለት መቶ ብር አንተ በል እንጂ። ምን ሁለት መቶ ብር ያህል እልቅ እና እሱን ለመያዝ ነው። አንድ እዛ ስትሮጡ የነበረ ሳይገባህ ነው። ዝም ምን እንደ ጎፋ በሬ ስትሮጡ ምንድን ነው? ላይ አብሬ ሮጥ። አብረህ ምን ላርግ ያለህ እንዲ አሁን የቀጣ የሰፈረኛዎች ምኛንን ዝሮ ዝሮ አሁን እንዲ ምን እናርግ? እንዲ ምን አይነት ቅጠት እንስጠው ነው አሁን ጥያቄው፣ ምን እናርገው? እሱማ ብር ገንዘብ ያስፈልጋል ነው እንጂ ወጪውን አንችለውም ነው እንጂ። እሱማ ብዙ ዘዴ እኮ አለ። ምን ዘዴ አለ? እንዲ እንዲ ደህና መፍትሄ። እሱም ይሁን መፍትሄ። ታለማ እንዲ ይሁን እንዲ ችግር የለውም አለ ዘዴማ። ግን ገንዘብ ያስፈልጋል እንዲ በጀት ያስፈልገዋል እንዲ። አንተ ደግሞ እንዲ ከብር አትወጣም ማብሬ ምን ሆነ ነው ብር ላይ እንደዚህ? ኦ አንበር ብር ይኸውልህ። የሆነ ነገር ስትፈልግ መስዋእትነት ያስፈልጋል። መስዋእትነት ደግሞ ያው እንግዲህ ወይ ገንዘብ ያስፈልገዋል ወይ ደግሞ ማን አንተ መብራት፣ ምንድን ነው ምንድነው መሰለህ? አሁን እኔ ታ እንደው በዚህ ጉዳይ ክልትው ክልትው ስል በዚያም ስሩሩ አጥ እንደው ድፍት አድርጎ ከሚጥለኝ እንደው የሚወጣው ን ውጪ እንደው እኔም ቢሆን እንደው ባወጣ ይሻለኛል። እንደው ምንድነው አሁን ማን ነው ምን አይነት መፍትሄ? አዎ እንግዲህ ታላችሁማ እንግዲህ ያው እንግዲህ እሱ መንጀራት እመታለሁ አይል እሚል እንደሱ ደግሞ መንጀራት መቼ መቅጠር ነው እንግዲህ። መብሬማ ጥሩ ሀሳብ አይደለም። አይ አይ ከምን ቀጥር እንደው አሁን ለጋሽ ጉርፎ እኛን እሺ፣ አይደለም ዩ አንተም ቢሆን እንደው የእጅስ በምን የሚሆንብህ ጉዳይ አለህ? ዳኛቸው ጉዳይ አለህ አንተም ቢሆን እንግዲህ አራራራ እኔ እኔ እኔ ሳይሆን አይሆንም፣ አልነካካም እኔ እንደው እጄን በሱ ደግሞ እና እንግዲህ እኛ ለሱ አሰ ነው የምትሉ እንግዲህ። እኔም ቢሆን እንግዲህ ብዙ ነገር ብዙ አስባለሁኝ እንግዲህ ወደፊት። ስለዚህ ያው እንግዲህ ማንጀራት መጪ ቀጥረን ዝም ብለን አንተን ጥቦ እዛ እንዲያስቀምጦ ማድረግ ነው ዝም ብለን እንዴ፣ ሌላ ዝም ብለን ይኸውልህ፣ ሌላ እንዴ በሳማ ቢሆን ዝም ብለን እንለብልበውና ማን አሁን መጨረሻው ምን እናድርገው ነው እንደው አሁን እኮ እኔም ግራ ገባኝ። አንተ እንደማ እንደው መብሬም ተናግረው እኮ አሁን ባለ እዳ ነኝ። ነገ ያንንም ያክል እዳ አስቀምጫ አሁን እኔ ተውት። እኔን ተው እንደው እናንተ የሆነ ነገር አድርጉትማ። ቆይማ አሁን እንደው ብንገለው፣ እኔ አንተም እስር ቤት፣ እሱም እስር ቤት፣ እኔም እስር ቤት ነኝ። እንደው እስር ቤት እንደው የማውቀው እኔ ነው። ዝም ብላችሁ እንዲሁንማ እንበር ምን ማለት እንደው ዝም ብላችሁ ቀስ ብላችሁ ያዙትና እንዴ እንደ ፈረንጅ ፊልም እንዲዘቅዝቃችሁ እንደ ጴጥሮስ ተሰቅሉትና። በመንደራችን ሰላም። ባለ ጉዳይ ዋንታ ነው እንደቆይ ብርድ ነገ ያን የሚያክል ዕዳ አስቀምጬ እንደ ወጀ ላይ ቢያልፍ ደሞ ሌላ ዳን ይሆን እኛ ነጋ እናገባል። መሬት የለንም፣ አናርስም። እሱስ ቢሆን ንግድ የለውም። እሱስ ዋ እንደው ምን ይሻላል? አሁን እንግዲህ ካመጣ ነው ጋራ መፍትሄ ነው። እንዳንገለሁ እንዳልኳችሁ ሁላችንም እስር ቤት ነው። እስር ቤት ደግሞ ደሞ እንደው ከኔ በለጠ የሚያውቀው የለም። እስር ቤቱ ክፉ ነው። አሁን ሌላ መፍትሄ ካላችሁ ሌላ መፍትሄ አለ። ዶ መብሬ፣ እንደው ምን ይሻላል? መብራቱ፣ አንተ ነበርኩ ሀሳብ የምታመጣ አይ እንግዲህ እስር ቤቱንም ቢሆን ለምደዋ ላምበርብ ኧረ እንደው አንተ ትሻላለህ። እንደው መፍትሄ አምጣ ወይ እንደውም አንተ እንደው እኔ ጉዳይ ብትጨርሰው ደግም የለግባ እስር ቤት አይ እንደው ይሸፋፍኑ ነው ይሻላል፣ ይሻላል። መብሬ ብዙ ነገር አቅደን መብሬ፣ እንደው ብዙ ስራ አቅደን ልግባ እኔ እስር ቤት? ይሻላል። መብሬ ምን ልበል፣ አንበርብር እንደው ጨነቀኝ እኮ። እኔ እስር ቤትን ማውቁ ነኝ። እንደው ቢመጣ እንኳን ጥየው ነው የምሮጥ። እስር ቤት መነካከት አልፈልግም። ምን ሆናችሁ ነው መብሬ እኔ እንዶ ይህን ነገር ወይ እንቶ እኔ ቢመጣ እንኳን መሮጥ ነው። ባይሆን እንዶ አንተ ትሻላል፣ እንዶ ሀሳቡም አንተ ላይ ነው ያለህ እና አንተ ብታረገው እኔ መብሬ እኔ እንዴት ነው በዚህ ቄ እንግዲህ ሀገሪቱ እኮ ትፈልገኛለች። እኔ መብሬ እንዴት እኔ ላይ ይህን ነገር ሁሉ ትጥሉታላችሁ? አንተ ዳኛቸውን ብትሆን ሲከፋህ ምትመጣ እኔ ዘንድ አንተ አንበርብርም በርብርም ምትመጣ እኔ ዘንድ ወርቄ ብትል ማንጠግቦሽ ብትል ምን ታዚቄ እኔ ጋር ማይመጣል። እንደው መብሬ አይሆንም ተው፣ እንደው እና ቆጥቶ ቆጥቶ ምን እናድርግ እኮ ነው። ሀገሪቱ እኮ እንደው በጀለይ እኮ ነው ያለች። ተው እንጂ እንዴት ሽማግሌ ታጡ? ኧረ ተው እንጂ ተው፣ ተው፣ ተው ይቅር። እንደው አንተ አትሆንም ተው፣ እንደው ዝም ብለህ ተው አንበርብር ዝም ብለን ሁላችን ሶስታችን ድና ይሻላል እና አንገራግረንም ቢሆን ዝም ብለን እንትን ሌላ መጥፎ፣ እንዲሁ እኔ ሀረቄ የጨረሰው ሰውዬ እጄ ላይ እንዲጠፋ አልፈልግም። አይለም ይሁል እኔ እስር ቤትን አውቀዋለሁ። እስር ቤት መግባት አልፈልግም። ተው ይኸውልህ፣ አንበርበር ሽበል፣ አሁን እናንተ በፊት ትሆናላችሁ ሁለታችሁ፣ እኔ ቀስ ብዬ በኋላ ዘልዬ ቢሆን እንዲሁ ሊያዘውና

ማነው ከኋላ ኋላ ሊት አንበር ተው ፈርጠም ያለ አይደለ? ዳኛቸው እሱ ይሻላል። እንዲሁ ከፊት እኮ ነው የሚቆልፍ መብሬ ተውም ያስደዋስ አለ ቢሆን ይሻላል። ማዘና እናንተ እኮ ማዘናጋት እንዴት ነህ? እንዲያው ማለት አንድ ያን ሲቀበልህኛ ይው ዙራችሁ፣ ይው አልተናገርኩም። ያው ዙራችሁ ደግሞ ወደ እኔ የመጣችሁ አሁን እንዲያው አስታርቄ አሸማግዬ ገንዘብም አውጥቻን የመብሬ እንዴት ነው የሚችለው? አዋ አረቂን ጠጣ፣ ዝም ብላችሁ ሰዓት እንዴት ይላል? እንዲው አረቂን ጠጣ፣ እንዴት ነው ጠጥታ አሉ ምናምን እያላችሁ ቀስ ብላችሁ ታወሩታላችሁ። እኔ እንደው ዝም ብዬ እንደ ነብርም ቢሆን እንደው ዘልዬ እከምርበታለሁ። እናተ ዱለን እንዳት አደራ እንዳው ዘለ ስትወርቅበት እንዳው የወደቀ እጠነቅቃለሁ። እናንተም ዘላችሁ ለመያዝ ሞክሩ። እኔም ቀስ ብዬሽ እንትን ስጋት አለ። የግን አሁን ዋዚ አንገራገሩ ብሎ ደሞ እንደገና ሌላ ጠላት አድርጎን ባየን ቁጥር ደሞ ዘሎ ተደብቆ የያዘን ከባድ ግን ቢሆንም፣ ዝም ብለህ እናንገራግረውና ከተሳካልን ተሳካልን ካልተሳካልን መች ይታያል ሰውዬው። ሰውዬው አሁንም እየሰማን ይሆናል። ይሄ ዛፉ ቅጠሉ ሁሉ ጀሮ። እንደው እሱ ነው መሰለኝ አሁን ጥላ ያለው ሰው አይደል? እንደው ይንቀሳቀስ አላታውም። ከደመና ነው የወረድኩ ሲል እኮ አንድ ቀን እንደው ተጠራጠርኩ። ከደመና ነው የወረድኩ ሲል ተጠራጠርኩ። እንደው ጥላ የለውም ሰውዬው፣ እንደው ጥላ የለውም እኮ። አንድ ቀን ስንት ቋስ ውስጥ ሊከተል እኮ ነው አሁን

ይቅርታ አርግልን፣ እናቴ። እኔም ባለ ጉዳይ ነኝ። ከጉዳይ ውጭ እንገናኛል፣ ዘናን ብቻ